አንድ ሰው ከክርስትና ሃይማኖቱ በአንድም በሌላ መንገድ ወጥቶ ክዶ ቆይቶ እንደገና ወደ ክርስትና ሃይማኖት መመለስ ቢፈልግ የሚያስፈልገው ምንድን ነው ብላችሁ ጠይቃችሁ ነበር። ይህ የሚያስፈልገው የቄደር ጥምቀት ነው የሚያስፈልገው እንጂ የልጅነት ጥምቀት አይጠመቅም። ጥምቀት አንዲት ስለሆነች ወንዶች በአርባ ቀን ሴቶች ደግሞ በሰማንያ ቀን የምንጠቅመቀው ይህ የልጅነት ጥምቀት ነው። ይህ ጥምቀት አይደገምም። ጥምቀት አንዲት ናት። ነገር ግን ይህ የቄደር ጥምቀት ይፈጸምለታል። ይህ የቄደር ጥምቀት ወይም ደግሞ የንስሐ ጥምቀት የምንለው የልጅነት ጸጋውን የሚያስመልስለት የቀደመ ክብሩን የሚያስገኝለት የሚያስመልስለት የቄደር ጥምቀት ነውና ይህ ይፈጸምለታል ማለት ነው። ሌላው ደግሞ ከአሕዛብ ጋር ስጋ አብረን ብንመላ ዝሙት ብንፈጽም፣ እንዲህ እንዲህ አይነት ነገሮች ደግሞ ቄደር ያስፈልጋሉ ወይ ላላችሁት፣ ደግሞ ይህ የሚያስፈልገው አባቶቻችን ንስሐ አባቶቻችን እንደሚወስኑልን ውሳኔ የአጋንንት መንፈስ እየተተናኮለው ነው፣ ጾር በስቶበታል፣ የቄደር ቢጠመቅ እኮ ጥሩ ነው ብለው ካዘዙን የአባቶቻችን ትእዛዝ እንቀበላለን። አባቶቻችን እንዳዘዙን እንዲወሰኑልን፣ ወይም ደግሞ ሌላ ንስሓም ቀኖናም ሊሰጡን ይችላሉ። አንድ ሰው ታሞ ወደ ሐኪም ቤት ሄዶ ሕመሙን በሽታውን ለዶክተሩ ለሐኪሙ ከተናገረ በኋላ ሐኪሙ ዶክተሩ የሚያስፈልገውን መድኃኒት ይሰጠዋል ማለት ነው። ምን አይነት መድኃኒት ብሰጠው ከዚህ ቁስል ይፈወሳል፣ ምን አይነት መድኃኒት ብሰጠው ከደወው ከበሽተው ይፈወሳል ይድናል የሚለውን የሚያውቀው ዶክተሩ ሐኪሙ ነው እንጂ ታካሚው ወይም ደግሞ በሽተኛው አይደለም። ስለዚህ እኔና እናንተ ደግሞ በኃጢአት የታመምን በሽተኞች ናቸው። ሐኪም የተባሉ አባቶቻችን ደግሞ ለእኛ የሚያስፈልገውን መድኃኒት ይሰጡናል። የነሳ መድኃኒት የቀኖና መድኃኒት ይሰጡናል ማለት ነው ዋናው ግን ወደ ክርስትና ሃይማኖት ደግሞ ወደ ቀደ ወደ ሃይማኖቱ የሚመለሰው የቄደር ያስፈልገዋል ማለት ነው። ሌላውን እንደ አባቶቻችን ፍላጎት ነው ማለት ነው።